ቪክቶሪያ ለማስፈረም ለማስፈራም ክለብ የለም ሲሉ የስፖርቲንግ ሊዝበኖ ፕሬዚዳንት ፍሬድሪኮ ቫራንድ አስተናገሩ። በስፖርቲንግ አጥቂ ቪክቶሪያ ዙሪያ የሰሞኑ የዙውረሪዎች ሌላ አቅጣጫ የያዙ ሲሆን አርሰናል ሲዲናዊን ኢንተርናሽናል በመፈለግ ስራውን አጠናክሮ መቀጠሉ ተዘግቧል። ባሳለፍነው የውድድር ዘመን በሁሉም ውድድሮች አስደናቂ 54 ጎሎችና 13 አሲስቶችን ካስመዘገበ በኋላ የ27 ዓመቱ ወጣት በአውሮፓ ውስጥ በጣም ከሚፈለጉ አጥቂዎች መካከል አንዱ ሆኖ ብቅ ብሏል። በአውሮፓ የሚገኙ ታላላቅ ክለቦች እንዲሁም በሳውዲ አረቢያ የሚገኙ ቡድኖች ከቅርብ ሳምንታት ወዲህ ሊያዘዋውሩት እንደሚችሉ ተነግሯል። አሁን ላይ እየወጡ ያሉ ዘገባዎች ዮኬሬሽ ወኪሎች አሁን በለንደን ውስጥ ለስብሰባ ይገኛሉ። አርሰናል መደበኛ ቅናሽ እያዘጋጀ እንደሆነም ተነግሯል። አጥቂ ወደ ፕሪምየር ሊግ መዘዋወሩ እንደሚመርጥ ታምኖበታል። ኤምሬት ስታዲየም ደግሞ እንደ ተመራጭ መዳረሻው እየታየ ይገኛል። ባለፈው የውድድር ዘመን በጋብርኤል ጀሱስና በካይ ሃቨርትስ ላይ በረጅም ጊዜ ጉዳት ምክንያት የሚፈለገውን ያህል ጎል የሚያገባ ተጫዋች አለመኖሩን ተከትሎ አርሰናል በዚህ የዝውውር መስኮት የአጥቂ ፍላጎት እንዳለው ይታወቃል ምንም እንኳን ከቅርብ ጊዜ ወዲህ እየወጡ ያሉ ዘገባዎች እንደሚሉት ከሆነ መድፈኞቹ ከዮኬሬሽ በአምስት ዓመት የሚያንሳውን የአርቢ ላይብዚሽን ቤንጃሚን ሴሽኮ ላይ ፍላጎታቸውን ለማጠናከር በዝግጅት ላይ መሆናቸውን ቢገልጹም ዮኬሬሽ በመገናኛ ብዙሃን በቋሚነት ስሙ ከአርሰናል ጋር ተገናኝቷል። ይሁን እንጂ እንደ ዘገባው ከሆነ አርሰናል በውድድሩ ላይ ብቻውን እንዳለሆነም ተገልጿል። ማንችስተር ዩናይትድ፣ ዩቬንቱስ ጉዳዩን በቅርበት እየተከታተሉት ነው ተብሏል። የሳውዲ አረቢያ ክለብም ፍላጎት እንዳለ ሆኖ ነገር ግን ወደ ባህረ ሰላጤው ግዛት መዘዋወሩ ዮኬሬሽ በአውሮፓ ከፍተኛ ደረጃ መጫወት ለመቀጠል ካለው ፍላጎት አንጻር የማይመስል ቢሆንም በተያያዘ የስፖርቲንግ ሊዝባኖው ፕሬዚዳንት ፍሬድሪኮ ቫራንዳዝ እስካሁን ቪክቶሪያ ኬሬንሰን ለማስፈረም የጠየቀን ክለብ የለም ሲሉ ተናግረዋል። አክለውም በአመቱ መጀመሪያ መቶ ሚሊዮን አንጸይቅም ነገር ግን የዝውውር ዋጋው በአመቱ በሚያሳየው አቋም ላይ የተመሠረተ ይሆናል ብለዋል። አያይዞም ዮኬሬሽ በ60 ሚሊዮን ዩሮ ከዚህ እንደማይለቅ አረጋግጥላችኋለው ሲሉ ተደምጠዋል። ቪክተር ዮኬሬሽ ለስፖርቲንግ በ102 ጨዋታዎች ድንቅ 97 ጎሎችን አስቆጥሯል። ለሊዝበኑ ቡድን 26 አሲስቶችንም አበርክቷል። ስዊድናዊ ዋጥቂ በተጠናቀቀው የውድድር ዘመን በአንድ ጨዋታ በአማካይ ከአንድ በላይ ጎል ያስመዘገበ ሲሆን በ52 ጨዋታ 54ቱን አስቆጥሯል። ራሂም ስተርሊንግ ጃን ፌሊክስ አሌክስ ዲሳሲ ና ቤን ቺልዌል በፊፋ የዓለም ክለቦች ዋንጫ ከቼልሲ ቡድን ውጭ ሆኑ። የቼልሲ የሀያ ስምንት ተጫዋቾች ስብስብ ቡድን 179 ሚሊዮን ፓውንድ ዝውውር ወጪ ያስወጣው ና ያለፈው ውድድር ዘመን በውሰት የተጠናቀቀው ቡድን የለም። ፌሊክስ ባለፈው ውድድር ዘመን በ45 ሚሊዮን ፓውንድ ቼልሲ በቋሚነት ተዘዋውሯል እናም በሀያ ጨዋታዎች ሰባት ግቦችን ከመረብ አሳርፏል። ሰማያዊዎቹ በ2023 አሌክስ ዲሳሲን ከሞናኮ ለማስፈረም 38 ነጥብ 5 ሚሊዮን ፓውንድ ከፍለዋል። የ27 ዓመቱ ፈረንሳዊ ተከላካይ ባለፈው ዓመት 17 ቅርጫቶችን አድርጓል። የውድድር ዘመኑንም አስቶን ቪላ በውሰት አጠናቋል። ቤን ቺልዌል እንደ አውሮፓውያን አቆጣጠር በ2020 የ45 ሚሊዮን ፓውንድ ፈራሚ ነበር። እንዲሁም ባለፈው የውድድር ዘመን አንድ የቼልሲ ጨዋታን ብቻ ካደረገ በኋላ የ28 ዓመቱ እንግሊዛዊ ግራ መስመር ተከላካይ ቀሪውን የውድድር ዘመን ከክሪስቲያል ፓላስ ጋር አሳልፏል። በግልጽ የፌካ ፓንጭ የፍጻሜ ጨዋታን ሲቲም ባሸነፈበት ጨዋታ ተቀያሪ ሆኖ ነበር። የ25 ዓመቱ ሰርቢያዊ ግብ ጠባቂ ጆርጄ ፔትሮቪችም ወደ አሜሪካ ይጓዝም ያለፈው የውድድር ዓመትን ከስትራቡርግ ጋር በውሰት በማሳለፉ ምክንያት ከእነርሱ ተጨማሪ ከውሰት የተመለሰው ራሂም ስተርሊንግን በፊፋ የዓለም ክለቦች ዋንጫ ከቼልሲ ቡድን ስብስብ ውጭ መሆኑ ታውቋል። እንግሊዛዊው ጃክ ግሪሊሽ ከማንቸስተር ሲቲ የዓለም ክለቦች ዋንጫ ስብስብ ውጭ ሆኗል። የሲቲ አሰልጣኝ ፔፕ ጋርዲዮላ ቅዳሜ ሚያሚ ሌግ የሚጀመረው ውድድር 27 ተጫዋቾችን ሲይዝ ግሪሊሽ ከስብስብ ውጭ መሆኑን አሳውቋል። እንግሊዛዊው ዋጥቂ በ2021 ከአስቶን ቪላ ወደ ሲቲ በ100 ሚሊዮን ፓውንድ ሲዘዋወር ከክለቡ ጋር ሶስት የፕሪምየር ሊግ ዋንጫዎችን ቻምፒየንስ ሊግና ሌሎቹ ዋንጫዎችንም አሸንፏል። በወቅቱም የእንግሊዝ የሪከርድ ፊርማ ነበር። ነገር ግን ከጊዜ ወደ ጊዜ በሲቲ ቤት መሰለፉ እየቀነሰ የመጣ ሰው ሆኗል። እናም ባለፈው የውድድር ዘመን የጀመረው ሰባት የሊግ ተጫዋቾችን ብቻ ነው። የ29 አመቱ ግሪሊሽ በዓለም ክለቦች ዋንጫ ለመሳተፉን ተከትሎ በጨዋታ ወቅት ክለቡን የመልቀቁ ነገር ጨምሯል። ፔፕ ጋርዲዮላ ቡድኑ በ8 አመታት ውስጥ የመጀመሪያውን ዋንጫ አልባ አመት ማድረጉን ተከትሎ ቡድኑን በአዲስ መልክ መገንባት ጀምሯል። ማንችስተር ሲቲ በዩናይትድ ስቴትስ ውስጥ ለአንድ ወር በሚቆየው ውድድር ለመሳተፍ በጊዜ የፈረሙት አራት አዳዲስ ተጫዋቾቹንም አካቷል። ራያን ቸርኪ፣ ቲጃኒ ራይንደርስ፣ ራያን አይትኑሪ እና ማርኬስ ቤትሌኒ። በጥር ወር የዝውውር መስኮትም ኦማር ማርሙሽ፣ አብዱል ኮድር ኩሳኖቫ፣ ቬቶሬስን ለማስፈረም ትልቅ አውጥቷል ግሪሊሽ ወደፊት ከሚሄዱ ተጫዋቾች መካከል አንዱ ሊሆን ይችላል ተብሏል። ኬቪን ደብሬን በዚህ ወር መጨረሻ ላይ ኮንትራቱ ያበቃል። ከይሎ ጋር በጥሩ ወር ኤሲ ሚላንን በውሰት ተቀላቅሏል። እንደተጠበቀው ሁለቱ ተጫዋቾች ቡድን ውስጥ የሉም። ከእነርሱ በተጨማሪ የ31 ዓመት ውስጥ ወንስ በሳምንቱ መጨረሻ ከእንግሊዝ ጋር ኢንተርናሽናል ጨዋታ ቢያመልጠውም ወደ ሜዳ የሚመለስ ሲሆን የ28 ዓመቱ የባልኦንዶር አሸናፊ ሴፕቴምበር ወር ላይ ከደረሰበት ጉዳት ተመልሷል። የ22 ዓመቱ ጄምስ ማክቲ የእንግሊዝ ካፒቴን በሆነበት በአውሮፓ ከ21 ዓመት በታች ሻምፒዮና ላይ የሚቆይ ይሆናል። 32 ቡድኖች መካከል በሚደረገው ውድድር ሲቲ የመጀመሪያ ጨዋታውን በመጪው ረቡዕ በፊላዴልፊያ ከዊደድ ካዛብላንካ ጋር የሚያደርግ ይሆናል። ከታሪካዊ የዓለም ዋንጫ ማጣሪያ በኋላ የኡዝቤክስታን ፕሬዝዳንት ለተጫዋቾቻቸው ቅንጡ መኪናን ሸለሙ። የዓለም ዋንጫ ማጣሪያ ያለፈች ኡዝቤኪስታን ፕሬዝዳንቷ ለተጫዋቾቻቸው የመኪና ሽልማት አበርክተዋል። ሁሉም የኡዝቤኪስታን ብሔር የእግር ኳስ ቡድን ተጫዋቾችና አሰልጣኞች ቡድን ለ2026 የዓለም ዋንጫ ታሪካዊ ማጣሪያ ካለፉ በኋላ የመኪና ስጦታ ተቀብለዋል። ኡዝቤክስታን ኳታርን 3 ለማሸነፍ ለዓለም ዋንጫ ማለፏን ተከትሎ በሀገሪቱ ፕሬዚዳንት ሳፍካት ሚርዚዮቭ ትእዛዝ አርባ ቢዋይድ ኤሌክትሪክ መኪኖች ሜዳ ላይ የታዩ ሲሆን ቁልፎቹን ለሁሉም ተጫዋቾች አበርክተዋል። ከዚህ ቀደም ፕሬዚዳንት ሚርዚዮቭ በ2023 የኤሲያ ዋንጫ ላሸነፈው የኡዝቤኪስታን ከ20 ዓመት በታች ብሔራዊ ቡድን 33 መኪናዎችን ሰጥተዋል። ፕሬዚዳንት ሚርዚዮቭ ስፖርቱን የሚረዱ የሚደግፉና፣ የዜጎችን ትጋት የሚያደንቁ ሰው ናቸው እና አሁን ላይ ይህን ላደረጉትም ለመሸለም ወስነዋል። ኡዝቤኪስታን ውድድሩን ከምድቡ ሁለተኛውን ያጠናቀቀች ሲሆን ከኢራን ጋር በመሆን የፍጻሜ ውድድር ቁጥርን አጠናቃለች። የ2026ቱ የዓለም ዋንጫ በአሜሪካ፣ ካናዳና ሜክሲኮ ከሰኔ 11 እስከ ጁላይ 19 የሚካሄድ ሲሆን ከስድስት ኮንፌዴሬሽኖች የተውጣጡ 48 ብሔራዊ ቡድኖች ሲወዳደሩ የመጀመሪያው ይሆናል።